ቤት ሰባ ሰላም አለይኩም ወረህመቱላህ ወበረካቱ፣ እንዴት ናችሁ? ዲስክ ዩቲዩብ ተከታታይ ሰላም ናቸው ከኔ ጋር አልሐምዱሊላህ። ረቢል ዓለሚን ዛሬ ደግሞ በአዲስ ቪዲዮ ብቅ እያልኩ ነው። ሰሞኑን ያው ከሚዲያ ትንሽ ጠፋ ብላለሁ። ብዙ ጊዜ ያው ተከታታይ ቪዲዮ አለቅምና አንዳንድ የቲክቶክ መንደር ላይ ጎራ ስል አንዳንድ ነገር ያለውና ያው እንግዲህ ሙፍቲ አላህ ሱብሃነሁ ወተዓላ ለጀነት ይበላቸውና ወደ ሄራ ሄደዋል ነው በነገራችን ላይ ወደ አሄራ በሄዱበት ያው አንዳንዴ አላዋቂነት ወይም ደግሞ የሰው ልጅ ሳያውቅ ያጠፋል፣ ምንም ማድረግ አይቻልም እና በነገራችን ላይ በሰዓቱ ወደ አሄራ ሲሄዱ እንደ አንድ ያኔ ቲክቶክ ተከታታይ ወይም ወላ መጀመሪያ ነበር። ኡስታዝ አላላህ ና ሌላ ወይ ሄራጆን ኩሉ ነፍሲን ዛይቀቱል መውት ብሎ ሙፍቲ ሀጅ ኡመር ኢድሪስ ወደ አሄራ ሂደዋል። አላህ ይማራቸው፣ አላህ ለጀነት ይበላቸው ብሎ የፖስተው ኡስታዝ አላላህ ነበርና ፎሎ ስላደረግኩት ወዲያው ነበር የመጣለኝና እኔም የዛን ቀን እኔም እንዲህ ስክሪንሾት አንስቶ እንዳስቀመጥኩት። ከዛም በኋላ ብዙ ሰው በሚዲያ እንትን አለውና አንዳንድ ሰዎች ስብሓናላህ ሙፍቲ ሳይቶብት ሞተ ተገላገል ነው ብዙ ብዙ በዛ ንግግር ራሱ እና ኡስታዝ አላላህ ሆኖ ቪዲዮ ሰርተዋል። እንደዚህ ነገር አይባልም ብለዋል። ባረከላሁ ፊኩም። እስኪ ቪዲዮውን እናምጣውና አብረን እንመልከት። ሙፍቲ ካፊር ናቸው። ሙፍቲ ስለ የገላገለን አላህ ምስጋና ይገባው፣ ስጁደ ሹክር ያስፈልገዋል። እንደዚህም ደግሞ ይህን ጠማማ ሰውዬ አላህ ገላገለን፣ እንዲህ ያደረገን ምናምን፣ ኧረ አይባልም። ወላሂ መጨረሻችንን የእኛም መጨረሻ አናውቀው። እኔ ሀቂቃ ነው የምናገረው። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። እኔ ምለው በዚህን ያህል ደረጃ መጨካከናችንን ምንድን ያመጣው? እኔ የአንዳንድ ሰው ሱና ተከታይ መሆን ወይም የአህል ሱና ወልጀማአ አባል ነኝ ብሎ ማሰብ ሌላውን በማክፈር ነው እንዴ? ሱናነት የሚረጋገጠው ሌላውን ከእስላም በማውጣት ነው እንዴ? ምን ያህል ባችን ቢደርቅ ነው? ሙፍቲ ካፊር ናቸው፣ ሙፍቲ የገላገለን አላህ ምስጋና ይገባው፣ ስጁደ ሹክር ያስፈልገዋል። እንደዚህም ደግሞ ይሄን ጠማማ ሰውዬ አላህ ገላገለን እንዲህ ያደረገን ምናምን፣ አራ አይባልም። ወላሂ መጨረሻችንን የኛም መጨረሻ አናቀው። እኔ ሀቂቃ ነው የምናገረው። የማንንም ውዴታ ፈልገ አይደለም። ለማንንም ማሽቃብጥ ሰው አይደለሁም። በማንም ትዕዛዝ መንቀሳቀስ ሰው አይደለሁም። የማንም ወገን ደግሞ አጨብጫቢም አይደለሁም። ነገር ግን ትክክለኛውን ነገር መናገር ያስፈልጋል። እስቲ አንተን አክፋሪ ያደረገ ከእስላም እስልምና ውስጥ የምትመድብ ከእስልምና የምታስወጣ አንዱን ሙናፊቅ አንዱን ሙስሊም አንዱን ካፊር የምታደርገው አንተ ማነ? አንድን ሰው እኮ ካፊር ለማለት የራሱ ደዋቢጦች አሉት መስፈርቶች አሉት። ሙብተዲዕ ለማለት የራሱ መስፈርቶች አሉት። እነዚህ መስፈርቶች የሚያሟላ እና ይህንን ነገር የሚያስቀምጠው ይህን ክራይቴሪያ ያሉትን ክራይቴሪያዎችን አስቀምጦ ሁክም የሚሰጠው ዑለሞች ናቸው የዑለማ ስራ ላይ ገብቶ ዛሬ ማንም ወጠጤ መጥቶ እንደ ፈለገ አፉን ይከፍታል። አላህን አትፈሩ። ሰውን ማክፈር በጣም ከባድ እኮ ነው። እኚህ ሰው አዎ የአቂዳ ብዙ አይነት ልዩነቶች ሊኖሩ ይችላሉ በማካከላችን። እነዚያ ልዩነቶችን ረድ በመስጠት በመነጋገር ሊፈታ የሚችሉ ነገሮች አልቋል። አሁን ጊዜው አልፏል። አሁንም መሰሎቻቸው ካሉ ሐቅ ላይ ያለ አካል በሐቅ ይሞግታል። ከዛ በዘለለ ግን ከዛ በዘለለ ግን ማክፈር ደረጃ ላይ ማድረስ በጣም ከባድ ነው፣ ወላሂ በጣም ከባድ ነው። አትፈሩም? የራሳችሁን አቂባ መጨረሻችሁን አትፈሩ። የእናንተ ሐል በምን እንደሚያልቅ፣ ኺታማችሁ በምን እንደሚሆን በምን ታቃላችሁ? ولا تزكوا انفسكم هو اعلم بمن ይጠቃ ነፍሳችሁን አታጥራሩ ከእናንተ መካከል አላህን ፈሪውማ እንደሆነ አላህ ነው የሚያውቀው። ተወብተው ቢሆን ሲሞቱስ? እንደው እናንተ እንዳላችሁት ከእስላም የሚያስወጣ ሙናፊቅ ካፊር፣ ምናምን ብላችሁ በሀከማችሁት መልኩ ተውብተው ይሆን ከአላህ ጋር ጥሩ ግንኙነት ይኖራቸው አይኖራቸው በምን ታውቃላችሁ? ከዛ በዘለለ ደግሞ ሳይተውቡት ሞቱ፣ ተውበት ሳያደርጉ ሞቱ። ምንድነው እናንተ የውስጥ አዋቂ ማን ያደረጋችሁ?

ሁላችንም ቀልብ አላህ ይስጠን። ሁላችንም ወደ አላህ ምንመለስ አላህ አድርገን። ትክክለኛውን ጎዳና ደግሞ ምንረዳ ምንቀበል ምን አላህ አድርገን። ምን አላህ አድርገን። ሰላም አለይኩም ወራህመቱላሂ አወላይ ረብል። በነገራችን ላይ በጣም የምንጠነቀቀው ነገር ማለት ነው። በዚህ አጋጣሚ ቪዲዮ በዛ ሰዓት ሲናፈስ እኔ ሐቂቀታን አልহামዱሊላህ አላህ ይወፍቀን። ቁጥም ሆን ኸይር ነው። በነገራችን ላይ በዚህ ምክንያት እንትን ይፈጠራል። የሆነ አለዋቂነት ውሻ በቀደደው ጅቦች ይመላለሳሉ። ለምሳሌ ሙስሊሙን መበታተን፣ መለያየት፣ ሙስሊሙን መጨቃጨቅ፣ ሙስሊሙ ያለበትን ሁኔታ በቃ የሆነ ሹብሃ እንዲፈጥር ያደርጋል። በዚህ አጋጣሚ የምሬን እምላችሁ ከሙስሊም ያልሆኑ አካላት በመሀላችን ገብተው ሌላ ነገር ይፈጠራል። በዚህ አጋጣሚ አንድ ነገር ልንገራችሁ፣ ኢስላም ብዙ ጠላት አለውና እና በዚህ አጋጣሚ ማንም ሰው ወደ አሄራ ሲሄድ የት እንደሆነ አልታወቀም። ሀቂቃ አዎ፣ አላህ ስታዛር አላህ እንዳለው መጨረሻችሁ ምን እንደሆነ አናውቅም። ጀነት ይሁን ጀሀነም ይሁን አልሐምዱሊላህ። እነዚህ ሰው ሙስሊም ናቸው። ላ ኢላሀ ኢለላህ ያለ ሁሉ ጀነት ይገባል ማለት አንድ ሰው ላይላ ለላ እኔ ሙስሊም ነኝ እስካለ ይሆን እስካለ ድረስ ምንም ስራ ምንም ያድርግ አይመለከተንም። እና ጥንቃቄ ብናደርግ የተሻለ ነው። እህቶቼ በጣም ተጠንቀቁ፣ ማለት ነው እና እኔም በሰዓቱ እንዲሁም ላይቭ ብቻ የሆነ ሰው ሳይቶብት ሞተ፣ እንደዛ የሆነ ብቻ ቪዲዮ አይቻለሁ። ና አንብቤ ራሱ ዝም ነው ያልኩኝ። ና ለምን እንደሆን ታውቃላችሁ? አንዳንዴ ጋፕ ማለት መረጋጋት ማስተዋል የተሻለ ነው። እንደው አልሐምዱሊላሂ ረብል ዓለሚን ደስ የሚለው ነገር አንድን ሰው ሳይሰልም የሞተ በኩፍር የኖረ በኩፍር የሞተ ሰው፣ መቸም አላህ ሱብሓነሁ ወተዓላ ሽርክን አልምርም ብሏል። ከዛ ባለ ግን አላህ እሱ የራሱ ጥበብ አለው ሂክማ አለው እንዴት አድርጎ በምን ስራችን ጀነት እንደምንገባ ጃሃንም እንደምንገባ እንዳሰማችሁት እንግዲህ ያቺ ባለጌ የነበረች ውሻ በማጠጣቷ አላ ስብሓን ወተላ ጀነት ሰጥቷታል። እንዲሁም ደግሞ ድመት በመግደሏም ጀሃነም ተሰጥታለች። ለምን እንደውም ደግሞ በዚህ እንትን እንዳትሉ ድመት የሞተችባት ሰው አስራት ነበር እና ወይ እንድትበላ አልለቀቀቻት ወይ ደግሞ አስራ አላበላቻት፣ አስራ ባቻት ሞተች፣ ጀሃነም ገባች። እና ስብሓናላ እኛ በምኑ ስራችን የት እንደምንገባ አናውቅም። አንዳንድ የቆጠብን ማለት ኸይር ነው፣ ግን በዛው ልክ ደግሞ ያው የሀጂ ዑመርን ከዚህ በፊት በህይወት ሳሉ አስታውሳቸዋለሁ። ሲሰግዱላቸው ነበር። እንደውም አንድ የሆነች ሴት ስትሰግድላቸው ነበር፣ ስታጎበድድ ምናምን እግራቸውን እንደዛ እያደረገች ይሄ ነገር በቃ፣ ለሰው መስገድ ክልክል ነው። እኔ ስግደት ቢፈቀድ ለእናት ላባት ብቻ ነበር። ግን ለእናት ላባትም ዝቅ በልላቸው ነው በቃ። ወቁላሁም ቀውለን ለያና የሚለው ደስ ይለኛል እኔ አያው ማለት ነው ያኔ በቃ ዝቅ በልላቸው ርህራህ ያድርግላቸው። ሲጠሩ ማያ ቤት አባያ ቤት በቃ ማለት እንደውም ረሱል ስለ ላ ሰለም ብሏል፣ ስግደት ለሰው ልጅ ቢገባ ሚስት ለባሏ። ይቺ ነገር እኔ ደስ አትለኝ። ሚስት ለባሏ ዝዝ ነበር እንግዲህ ሴት ልጅ ለባሏ እንድትሰግድ ማለት ነው፣ ያው ማለት የባል ክብር ስላለው እንጂ ለባሎቻቸው ስገዱ እየተባለ አይደለም። አንዳንድ ባሎች ደግሞ እንደዚህ ሲባሉ የሆነ እንትን እንደዚህ ነበርኩ ምናምን የሚለሉ፣ ጥንቃቄ አድርጉ። ይሄ ራሱ ኪብርያ ከባድ ነው። ያው አላህ ክብር ሰጥቷችኋል ባሎች። ኢንሻላህ እናንተም ሚስቶቻችን ስታከብሩ ነው የምትከበሩ ማለት ነው። እና አንዳንድ ሰዎች ቪዲዮን ታዩና ያው በውስጥ መስመር አንዳንድ ነገር ስለምትሉ ነው። እና ወዶች ቪዲዮ ላይክ ሼር አድርጉ፣ እንሻላ እስኪ በቀጣይ ቪዲዮ ምንመጣለን። ብዙ ነገር እናያለን። እንሻላ ብዙ ነገር እንከታተላለን። ውድ የሀገሬ ልጆች ትእዛዝ ማዘዝ የምትፈልጉ ካለ ብዙ ነገሮች እየሰራ ነው አሁን ላይ ስራ ጀምረናል። ማር፣ እንዲሁም ቅቤ፣ አንዳንድ ነገሮች ባልትናዎች ከፈለጋቸው ያ በትእዛዝ እናደርሳለን። እንሻላ ቢዝኒላ በ0922861893 ቪዲዮን ደግሞ ላይክ ሸር አድርጉልኝ። ውድ ቤተሰብ ውድ ተከታታይ፣ እና ቁጥብ ሁኚ ውድ ትሆኛለሽ፣ ይላል አንዳንድ እህቶች። እኔም እምለዋለሁ ቁጥብ በሉ ከአፋችሁም፣ ከምላሳችሁም፣ ከሁለ ነገራችሁም፣ በሂጃባችሁም ልብስ ልበሱ። ልብስ ስትለብሱ ትከበራላችሁ። ምሬ ነምላችሁ ሂጃብ የሸሪያዊ እስልምና ደንግጎታል። በዛ ደግሞ ስንተገብረው ሙስሊም መከበሪዋ ነው። እንሻላ አላህ ሀገራችንም ሰላም ያድርግልን።